እና እኔ እኮ አዴ ሳሎን ሊዱ ነኝሽ። አላገባም አላገባም። ቆይ ማንን ተማምለሽ ነው? መቼስ መቀብር ውስጥ የገቡትን እናትና አባትሽ አለማ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 ምንድን ነው የሚያጋድምሽ? አንቺም እንደ ቤዛ በእንቅልፍ ልብሽ መራመድ ጀመርሽ። ቆይ፣ በዚህ በኩል አለሊት እዚህ ምን ትሰሪያለሽ? ደግሞ ምን አለቀስ ብለሽ መቀሰቅሽኝ? አሁንማ ማ ደግሜ ካልተኛው ራስ ምታቱ ያስቀምጠኝ። ምን አለ ይሄ ቀፉ ጭንቅላትሽ በፈነዳና ከዚህ ቤት ውልቅ ባሽ። ቆይ ምን ነክቶሽ ነው ፍቅር? አሁን ከአንቺ ጋር ለመጨቃጨቅ አልመጣው አደይ። አሁን ተነሽና ያዘዝኩሽን ስሪ። ያ ሁሉ ሀሳቢነትሽ ፀፀት ሸት ገብቶ ነው ትዬ ገና እግራቸው ከመውጣቱ እንደዚህ የተቀየርሽው። ታዲያ በአንቺ ምክንያት ከእናቴ ጋር ልጠራልሽ። ሞኝ ነሽ ለካ። በጣም ታሳፍሪያለሽ። የሁሉ ማስመሰል እናትሽ ከዚህ ቤት እግሮ እስኪወጣ ነበር። ከአንቺ በላይ አሳፋሪ ሰው አለ እንዴ? እዛ አባትሽ ያመጣልሽን እንባል ትተሽ እዚህ የሰው ሰው ላይ የተለጠፍሽ አንቺ። እኔ ደግሞ ማለት ነው የተለጠፍኩት እያወቅሽ አጠይቅኝ። ዴቭን እዛ ድረስ የወሰድሽው አንቺ ነሽ። ቆይ ልጆቹን ምን እያስነካሻቸው ነው እንደዚህ እስኪሆኑልሽ ድረስ? አንቺ ስለነሱ ምንም አይመለከትሽ ታውቂያለሽ። ትናንትና እንደዚያ እያስመስልሽ ይቅርታ ምናምን ስትኝ የራሴ ጥፋት እስኪመስለኝ ድረስ ራሴን ወቅሽ ይቅርታ አድርጌልሽ ነበር። ግን አንቺ መቼም አትቀየርም፣ ያው ነሽ። መቀየር አለመቀየር አንቺን አይመለከትሽም። አዴ አሁን ወሬሽን ተይና ተንሽ። ወዴትም አልነሳም። አሁን የምተኛበት እንጂ ስራ የምሰራበት ሰዓት አይደለም። ባይሆን አንቺ አትረብሽ ውጭልኝ፣ ፍቅር። እኔን ውጭልኝ? ማናባቱ ነው? ቆየ ልብ ልብ ይሰጠሽ አንቺ። ልድገምልሽ፣ ውጭልኝ ፍቅር። በጣም ታሳፍሪያልሽ። በዚህ ልክ አልጠብቅሽም ነበር። ልጠቂኛ አንቺ ምዳው። አሁን ተውጫልሽ፣ አትውጭም? ውጭ ምን እያደረጋችሁ ፍቅር እዚህ የምትሠራ ነች በዚህ ሰዓት ባርኮት አደይ እኮ በዚህ ሰዓት ተነስቼ አብሲጥዬ እንጀራ ካልጋገርኩ ስትል አሁን ተኝና ነገ ጠዋት ነው ያግዝሻለሁ ያን ነው ይጋገራል እያልኳት ነው አሁን እኮ የምታርፊበት ሰዓት ነው ስራው ነገ የተሰራል ውጭ ፍቅር አዴይን አሳልፋ ልሰጣት የአባቷን ቁጥር እያፈላለገች ትገኛለች። እንግዲህ ትናንት በስቲያ እናቷ ጋር ስታስመስል እንደነበረ ለአዴይ መልሳላታለች። አዴይ እንግዲህ በተኛችበት ሌሊት ተነስተሽ እንጀራ ጋግሪ ብላ ፍቅር ስታፋጥጣት በድንገት እንግዲህ ባርኮት መጥቶ ምንድ ነው የሚያጨቃጭቃችሁ ብሎ ሲል ፍቅር ዘወር አድርጋ አዴይ እኮ በዚህ በሌሊት ተነስቼ አብሲጥዬ እንጀራ ካጋርገኩ ስትል እኔ ጧት አግዝሻ ሰጥቻለሁኝ አሁን ተኚ እያልኳት ነበር ብላ አስመስላለች። ሰላም እንድና የተወደዳችሁ የተከበራችሁ በመላው ዓለም ላይ የምትገኙ ውድ ሀገሬ ልጆች እንዴት ናችሁ? እንዴት አላችሁ? በያላችሁበት ሰላም፣ ጤና፣ ፍቅር አንድነት ተመኘሁላችሁ። ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ። እነሆ ዛሬም በአደይ ተመልሰን መጥተናል። በባለፈው እንግዲህ አደይ ከክፍለ ሀገር ወደ ከተማ ከዴፍ ጋር ተመልሳ ነበረ እንዲሁም የፍቅር እናት ያው አደራ ሰጥታት ድጋሚ ወደ እናቷ ተመልሳለች። ቤቱንም ልጆቹንም አደራ ሰጥታቸዋለች። ፍቅርም እንግዲህ አደይን ተጸጽቻለሁኝ፣ ይቅርታ አድርግልኝ እስከዛሬ ለበደልኳችሁ በሙሉ ይቅርታ ብላ ዴቭንም፣ ባርኮትንም እንዲሁም አደይንም ይቅርታ ጠይቃ ነበር። አደይም እንግዲህ ፍቅር የተጸጸተች መስሏት፣ ማለትም ከንደዛ ከመጥፎ ድርጊቷ የተቀየረች መስሏት ይቅርታዋን ተቀብላ አብራ መስራት ጀምረዋል። እንግዲህ እናቷ እስከምትሄድ ድረስ አደይ ሴት ሴት መስላ ነበረ። ከዛ በኋላ ግን አሁን ላይ መልሳ አደይን እያናደደችና እያተከነች ትገኛለች። አደይም እንግዲህ በጣም ተናዳለች። እንግዲህ ዛሬ ያው ከእንቅልፍ ቀስቅሳ ለሊት ስድስት ሰዓት ተነሽና አብሲጥለሽ እንጀራ ጋግሪ እዚህ ምን ትጋደሚ ያለሽ እያለቻት ሳለ እንግዲህ አዴይም በዚህ ሰዓት የእንቅልፍ ሰዓት እንጂ እንጀራ የምጋግርበት ሰዓት አይደለም ብላ መልሳላታለች። እንግዲህ አዴይ ጠንካራና ጎበዝ ተናጋሪ መሆን አለባት። ኤላም እንግዲህ ለምለም ጋር ማንም ሰው እንዳይደርስ ካሁን በኋላ አንደኛችሁም እንዳትናገሯት ብሎ እንግዲህ ቤዛና ሊዲያን ተናግሯቸዋል። መናገርም አልፎ ጥፊ አጋጥሟቸዋል። ባርኮትም እንግዲህ ለቤዛ ለቤዛ ወንድም ከዚህ በፊት ብር አስተላልፎለት ነበር። እንግዲህ የእናቷንም ጉዳይ ተፍ ተፍ ብሎ ቤቱን ሊያስለቅቅላት ቃል ገብቶላታል። ከዛ እንግዲህ በመቀጠል ፍቅር እንግዲህ እያስመሰለች እንደነበረ አደይን ካንዴም ሁለቴ ተናግራታለች። ማድቤት እንግዲህ አደይ ምግብ እየሰራች እያለ ፍቅር ወደ ማድቤት ሄዳ እስካሁን ድረስ ምን እየሰራች ነው? መኝታዬን ያላንጠፍሾ ብላ እንግዲህ አልጌን ሄድሽ አንጥፊ ብላ እየተከራከረቻት

አንቺ እንዳልሽ ሳይሆን እኔ ባልኩት ነው ብላ ስትከራከራት ዴቭ ድንገት መጥቶ ምን እየሰራችሁ ነው ምን ሆናችሁ ነው የምትጨቃጨቁ ሲል ፍቅር ገልበጥ አድርጋ አዴ እኮ ምግብ እየሰራች ነበርና ቆይ ይሄንን ትቼ ክላስሽን ላጽጃልሽ እያለችኝ አይ አንቺ አታጽጂ እኔ አጸዳዋለሁ እያልኳት እየተከራከር ነው እየተከራከርን ነው ብላ እንግዲህ ጥሩነቷን አሳይታታለች ዴቭም እንግዲህ የፍቅር መቀየር በ በጣም አይገርምም? ብሎ ተገርሟል። ነገር ግን ፍቅር ለነሱ ነው ጥሩ የምትመስለው እንጂ ለአደይ ክፉ ናት። ማለትም ለአባቷ አሳልፋ ልሰጣት እዲ ዳይመንድና ኪንጎ ጋ ሄዳ የአባቷን ቁጥር ስታፈላልግ ነበረ። ኪንጎና ና ዳይመንድም እንግዲህ የአባቷን ቁጥር ለምን ፈለግሽው ሲላት አይፈልጌው ነው እንደው ዝም ብዬ ካለ ንገሩኝ ወይንም ስጡኝ ስትላቸው እንግዲህ ዳይመንድ እኔ አላቀውም አደይ ታቀዋለች አደይን ጠይቂ ሲላት እሷ እሷም እንግዲህ አላቀውም ጠፍቶብኛል ብላ ነው ብላ ለዳይመንድ መልሳለታለች። ስታገኝ ደውለህ ንገሬ ብላ ዳይመንድን አስጠንቅቀው ወደ ቤቷ ሄዳለች። የፍቅር ተንኮል ተመልሶ መጥቷል። እንግዲህ ስታስመስል የነበረው ለእናቷ ነው፣ እናቷን እንዳትቆጣት የተቀየረች እንድትመስላት ያደገች ልጅ እንድትመስላት ነው። ነገር ግን ከዛ ቤት እንደምታስወጣት ድጋሚ እየዛተች ነበረ። ቤዛም እንግዲህ ድንገት መታ፣ እስከ ዛሬ እንደዛ ያደረግሽኝ ማን ስለሆንሽ ነው? ብላ ፍቅርን እንግዲህ እተኛችበት አንቃታለች። ሊዱም ሊዱም